አንቺ አቤት፣ ፍቅር ምንድን ነሽ? ሌባ ፍቅር ምን እያደረግሽ ነው? ፍቅር፣ ሮሚ ምንድን ነው እሱ? ምን ሆናችሁ ነው ሩታ አለው አንቺ ደግሞ እኔ የማደርገውን ነገር ሁሉ ታደርጊያለሽ። አፍረሽ ባልሆነ እሺ። ቅርታ በቃ እሺ፣ በቃ ጀምሪ። እንኳን በጉራ ደረት ተነፍቶ አልቻለውም። ሰው አንገቱን ደፍቶ ዝቅ እያሉ ነው። ተ አይ፣ ሽማይ ሰራተኛ ናት፣ ስራ ትሰራለች ብለሽ አመጣሻለች። ምን እንደምትሰራው ማፈሪዎች ማሚ ሮሚ ለካ እንደዚህ ጎበዝ ነሽ? ጉድ እኮ ነው። እማዬ ግን ታውቁሻል፣ የሳቅሽላቸው እኮ ነው። የምጉር ነው የምትውልጅ ሰው ሲደሰት እያየሽ መደሰት ነው እንጂ ያለብሽ ለምድ ተናደሽ ተናደድሻል። በጣም ይቅርታ ትይ። ለምኑ ነው ይቅርታ የምትጠይቂኝ? ማሚ ንፈልጥሻት ነው እንዴ? ሮሚ ምን ችግር አለው? ሮሚ እኔ እኮ በጣም ደስተኛ እንድትሆኝ ነው የምፈልገው። የምርሽን ነው ትይ? እኔ እኮ ስራ ጨርሼ ሩታ ጋዚሉን ብዬን የመጣሁት የእኔ ልጅ እንደፈለግሽኝ አትሳቀቂ፣ አትፍሪሺ። እሺ እትዬ፣ እያመሰግናለሁ። እማዬ ግን የምርሽ ነው። ቆይ፣ ምን ነክቶሻል ዛሬ? ይቺ ሰራተኛ ስራ አንተታ ተዝለል እያልሽ ነው፣ አዳይንም እንደዚህ እንደፈለግሽ ቤትሽ ነው እያልሽ ነው። ጉድ አድርጋ ነው የሄደችው። አንቺን አይመለከትሽም። ፍቅር ከሻልሽ ልብሽን ንጹ አድርጊና፣ እንደነሱ ሁኚ። ካልሆነ ግን ሂጅ፣ ውጪ፣ አትረብሻቸው። ትነግሪኛለሽ? አውቄ ነው። ኧረ እባክሽ። አዎ፣ ታዲያ አንቺ ግን እኔን አታምኚኝም አይደል? ቲና እውነት ተናግራ አታውቅም። ውሸቷን ነው። ተነጋግራችሁ ነው እንዴት? አለም ቆይ፣ እንዴት ብዬ ነው ከዚች ውሸታም ጋር ምንነጋገር ቆይ ውሸቱን ከየት ነው የምታመጡት እናንተ ልጆች? ሶሪ ማሚዬ። ቆይ ስንት ነው ይቅርምልሽ? ሁሌ ታጠፊያለሽ፣ ሁሌ ይቅርልሽ አለሁ ብለሽ ብለሽ በአንዱ ልጅ መጣሽ አይደለ? የለም አይሰማ ማያይም ብለሽ ጭረሽ በልጅ መጣሽ። አሁን ላይሽ አልፈልግም፣ ውጭ ቤዛ ለኪንጎ መንገድ ላይ ታገኘውና ቆይ ቆይ ቆማ ሀውራኝ አልጨረስኩም ስትይ ቆይ አንቺ ያደረግሽው ነገር የረሰሉች መሰለሽ ብሎ እጅዋን ጥምዝዞ ሲያላት ከዛ ዳይመንድ መጣና ያዝልኝ እያለ ሁለቱም እጃቸው ጥምዝዝ አድርጎ ይዘዋታና ከዛ አዳይ እረ ጥቃት ያደረሱብኝ ብላ ቤዛ ስትል ዳይመንድ ይስቅባታል አላለችም እዚህ ሰፈር እንዳላይሽ ከአየሁሽ በጥፊ ብዬሽ ወደ ልጅነትሽን አመልሰሻለሁ አላልኩሽም ወይስ ብዬሻለሁ ቆይ እና ዞር ባልኩ ቁጥር በየ ሰዓቱ ማገኘሽ አንድ አረ ልቀቀኝ እየሞት ሆኖ ስትለው እኔማ እንደዚህ ውሻ እንዳደረጋችሁኝ እና አትቀሩ ከአንቺ ብሶ ትዝቻለሽ። ከዚህ በኋላ እዚህ ባይሽ ዝም ብሎ ማልፈሽ እንዳይመስልሽ። አሁን ኒኪ እያለ ዳይመንድን እና ኪንጎን ለቤዛን እንግዲህ እያሰቃያታል ማለት ነው። አንዳይም አይ ቤዛ እድሜ ልኳን እንደዚህ የሆነች ነው ምትኖሮ። አሁንማ ከቴና ጋር ገጥማለች። ከሷ ጋር ምን አገናኛችሁ? ብቻ የውልጅ ጨላ የተቀባበለች ነው። የሆነ ነገር ማሳያ ሲርው አይቀርም። ለማንኛውም አንቺ ጠንቀቅበይ። ከዛ እቺ ቲና እና ቤዛ አንቺንን እንግዲህ ዳይመንድን እንግዲ ዳይመንድን ኪንጎን እንግዲህ ከሩታ ጋር ብር እንደተቀበለ ሲነግሩበት በጣም ተናዳ ሄዳለች። አንተ ያመሃል እንዴ? በሽተኛ ነክ ጭንቅላትህ ያመዋል እንዴ? ምን ችግር አለው? አደ ሲታካብድ ነው። ስታካ ብትለኛለህ አንተ በሽተኛ ገና ከመውጣትህ ገና ሌላ ጥፋት ኧረ ዳይመንዶ ምንሼ ነው ባክ ወደዛ ስታስተላ እያለ ግፍት ሊያደርገውና ኪንጎውን አዳይን ይከተላል ማለት ነው። ከዛም በኋላ ዳይመንድ በጣም ተናደዋል ማለት ነው። ማለትም ከዚህ በፊት ያደረገውን የሆነ የቲና አጨባብሮ አዳይን አንቺ ያደርግልሻለሁ ብሎ ብር ተቀብሎ ነበረ። ከዛም በኋላ የተቀበለውን ብርን ዛሬ ደግሞ ኪንጎውን ፍልጥቱን አውጥቶን አዳይን በጣም ተናዳለች። አንተም ጀምረሃል ወይ ስትለው፣ ኧረ አዳይ እንዲህ አይደለም እኔ እኮ ዝም ብዬ ብር ለመቀበል ነው እንጂ እንዴት አንቺን አሳልፌ እሰጣለሁ ለሰው እያለ እሱም እንግዲህ ይነግራታል ማለት ነው። እሷንም አላምነከም እያለችው ተናዳ፣ ተበሳጭታ መንገድ ላይ ጥላው ትሄዳለች። ሰላም ጤና ይስጥልን ውዴና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ እያላችሁበት ሰላማችሁ ዝት በሌለኝ ይህን ቪዲዮ ከወደዳችሁት ላይክ ሰብስክራይብ በማድረግ ቤተሰብ እንትሆኑ ነባሮች ኮሜንት ሀሳብ አስተያየታችሁ በመስጠት እንቀበላለን። አዲስ ለሆናችሁ ይህንን ቪዲዮ እንዲደሳችሁ የደውል ምልክቷን በማቆር ቤተሰብ እንትሆኑ በአክብሮት በትትና እንጠይቃለን። ማለት ነው። ቴና በውሸት አለም እየኖረች እንግዲህ ውሸት እያወረች ነበረ። የት አለም እኔ አታምኝኝ ምደ ቴና እውነት አታውራ ታቅም ተነጋግረች ነው እንዴ። የታለም እኔ ከዚች ውሸታም ጋር ነው ምንነጋገረው? ቆይ ውሸት ከየት ነው የምታመጡት እናንተ ልጆች? እያለች የታለምም እማ ሶሪ እያለቻት ሁሌ ታጠፋለሽ፣ ሁሌ ቅር እልሻለሁ ብለሽ ብለሽ በአንዱ ልጅ መጣሽ። የለም አይሰማም አያይም ብለሽ ጭራሽ በልጅ መጣሽ። አሁን ላይሽ አልፈልግም፣ ውጭ ከዚህ ቤት እያለች ታባረራታለች። ከዛ አልወጣም ስትል ዴቪን እጇን ጥብዘዝ አድርጎ ተነሽ፣ ውጭ እያለ ከቤት ገፍትሮ ያስወጣታል ማለት ነው። የታለመም በጣም ተናዳ በጣም ተበሳጭታ ቁጭ ብላለች፣ ማለት ነው። በአንድ ልጅ እንዴት ልትቀልዳለች እያለች ማለት ነው። እንግዲህ የበረከት እናትንም እንግዲህ ለቅም ጥል በርታ ጠንከር በይ አይ ማዘርዋ እያለቻት፣ ቤቱ እኮ ጭር ብለዋል። ለካ የቤቱ ድምቀት አባቴ ነበረ እያለችም ከእሷ ጋር ታወራለች። ግን እሱ ጨከነብኝ ጥሎኝ ሄደ። በጣም ናፍቆኛል ገና ከመሄዱ እያለች አባቴ በጣም ናፍቆኛል። ምን አለ ላውራ ልን ዝም ላለሁ ምን አለ ገጠር ባትሄድስ አባቴን ጋር አጠገቤው ብቀመጥስ ከገጠናፎኝ ስመጣ አሁን የለም በቃ ጫካነበኝ እያለችም እያየ እያለች ታለቅሳለች። አይዞሽ ምን ነው በመጣችና አይኗን ባየኋት እንደለጓጓ ሄደዋል። ምን ያደረግ ምን ይደረጋል? ሞት ተናግሮ አይመጣም። እንደ ሌባ ሽልክ ብሎ ይገባና እንደ ሌባ ሽልክ ብሎ ይዞ ይሄዳል። እንግዲህ ጠንከል ብርትት ማለት ነው እንጂ ጥላታለች ማለት ነው። እንደዚህም እያወሩ እያለ እንደዚህ ምክር የተቀበሉ እያለ አዳይት መጣና፣ ማዘር በረታችሁ እንዴ ስትል ቅምጥልስ እንዴት ነሽ አዳ፣ ላደረግሽል ነገር ሁሉ አመሰግናለሁ። አባባ እንደተከባከብሽልኝ ሁሉ ነግሮኛል። ቃልሽን ስለጠበቅሽ አመሰግናለሁ። አዎ ደግሞ ግዴታዬ ነው። አባትሽ በጣም ደስተኛ ነበሩ። አባባ ከኬንጎ ውጪ ሁሉም ሰው ሲመጣ በጣም ደስ ይለው ነበረ። እንግዲህ ምን ይደረጋል? ከዚህ በኋላ መጽናናት መበርታት ነው እንጂ ደግሞ እኛም ሆነን ወንድምሽም ሆነ ከጎንሽ አለን። ማዘርዋ አንቺ ይዚ ትላለች። በጣም ደስ ብሎኛል ለአንቺ የሚገባሽም ይሄን ነው ትላለች። ተመስገን እድሜ የለሊ ለዚህ ነው እዚ ያበቃችኝ አባትሽን እኔን እቅር ንባባል ያደረገችው ኮ ለምለም ናት፣ ትልቅ ሰው ናት። እንግዲህ እያሉ ሰላም ማናት እያለች ቅምጥለም ስጠይቅ ለሊለ ለማለት ነው ታዲያ ለምንድነው ሰላም የምትያት? ታዲያ ስሞ ማ ነው ለሌኮ ነው። እኔ የሁለቱም ስማቸው ይምታታብኛል። ሰላም ለአንቺ ነው እሷ አዳይ ነው ማዘሯ። ታይቀልሽ እንደዚህ እያበሰፈ ስትቸግሪ ያረሳሸኝ እኔ ብቻ ነኝ። የምርሽ ነው ቅምጥል። ከዛም በኋላ ሁሉም በትዝታ እያወሩ፣ አንቺማ እንዴት እረሳሻለሁኝ? ሁሌ ምግብ እንደምታመጭልኝ እኮ አቅ ነበረ፣ ግን እንደማይርብኝ እንደማይጥምኝም አስብ ነበረ በየ ደቂቃው በየሰዓቱ እኮ አስብሽ ነበረ ማዘርባና እንደዛ የሆነ ያወቅሽ ለምን ነበረም ተራራጭኝ ምን ላድርግ ቀምጥልዬ ወድጄ እኮ አነበረም። አንችም ከወንዶች ጋር እንግዲህ በረከት የምስከማገኝ ድረስ ሀሳቤና አይምሮይን ትክክል አነበረም። ሰው እንደሚጠላኝ ታውቂያለሽ። የሰፈር ሰው ሁሉ እኔ የበረከት የወለድኩት ከአባትሽ አይደለም ብሎ እያወራበኝ ነበረ። ደካም ጎኔ ጎኔን እያወቀ ወደ ኋላ ይጎትተኝ ነበረ ሰው አይዞሽ፣ ማዘርዋ ሁሉም ነገር አልፈዋል። አሁን አታስቢ፣ እናንተ እያላችሁ ልጆቼ ምን ሆናለሁ? እያለችም እኔ የምልሽ ከባልሽ ጋር ተጣልተሽ ነው የመጣሽ? ግን አዎ፣ ታድቀናል። ዴብ ለማለት ነው አዎ። ግን ጥሩ ልጅ ይመስላል ሙሉ ከሙሉ ግን ማመን የለም። ወንዶች ብዙ ጊዜ አይታመኑም። እሷ ጠቅላላ ከሰጠችው በኋላ እንግዲህ፣ የሰላምዬ ጓደኛ ከሆነች መከባከብ አለብኝ። ሰላምዬ ሰላምዬ የምትላት እንግዲህ የለምለም ነው ማለት ነው። እሷ በጣም ጥሩ ልጅና አስተዋይ ናት ብላ ታወራለች ማለት ነው። በጣም በደስታና በእንግዲህ ቅምጥል እንዳይከፋትና ሐዘንዋን እንድትረሳ እያደረጉ ሁሉን መቶ እየጠየቋት ይገኛሉ ማለት ነው። ሮማን ወደ ሮታ ክላስ ገባና ሮታ ስትላት ወይ የሮም የምንፈልገሽ? ምን ዝም ብዬ ነው የመጣወት በጣም ረበሽኝ እንጂ አይ አረበሽኝም። አሽ የለም እንዴ አዎ፣ ግቢ ውስጥ ብቼ ሲደብረኝ ወደዚህ መጣ። እንደም እንኳን መጣሽ። ቪዲዮ እንሰራለን፣ እንቺ ስልኩን ያዥልኝ እያለቻት እንግዲህ እኔ ይዘዋለሁ፣ ሁንዶም እያለቻት እሮታን ነይ አጠገቤ ቆጭ በየለች ወደት ነይ ወደዚህ ጫማሻ ውልቂና አልጋ ላይ ውጪ ስትላት፣ ግን እኮ አኔ አልጋ ላይ መውጣት አልፈልግም። ኔ ውጭ አልኩሽ እንዴ ሮሚ፣ ምንሆነሽ ሆነሽ ነው ትላት አለች ሩታ ማለት ነው። እንግዲ ሩታ ሮማንም ሩታ አጠገብ ቁጭ ስትል እንግዲህ ፈገግ በይኝ እንጂ አትፍሪ ትላታለች ማለት ነው። እኔ የማደርገውን እያየች ትሰራ ያለች ቁጭ ልጅ ሲያ አይደለም የመጣሽው ሮሚ። እኔ እንዴት እንደምሰሩ እኮ አለቅበትም እኔ አሳይሻለሁ። አሽውን እንደም ጎበዝ እንደወሽ ነግሮኛል። እሺ ግን አትፍሪ፣ እዚ እኮ ማንም የለም፣ እኔ ናቺ ብቻ ነን ትላለች ማለት ነው። ዘፈን አለ ወይስ እኔ ነኝ ምዘፍ? ነው ምዘፍኝ ደስ ይለኝ ነበረ። ሮሚ እኔ አልችልም እኮ ሮሚ በቃሽ ይተዩ እኔ ዘፈኑ ዘፍናለሁ አንቺ ደግሞ እኔ ማደርገው ነገር ሁሉ ታደርጊያለሽ ትላታለች አርፈሽ ባሆነ ስትል እንግዲህ እሺ፣ በጣም ይቅርታ ትላለች። ሰላም፣ እንግዲህ የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ በዚሁ ስናበታለሁ። ይህንን ቪዲዮ ከወደዳችሁት